በጅንካ ከተማ የተፈጠረው አስደንጋጭ ነገር፣ ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምቷል። ከሟቾቹ መካከል ሁለቱ በጅንካ ሆስፒታል የሚሰሩ የህክምና ባለሙያዎች ናቸው ተብሏል።

ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ። መሰረት በዙ ነኝ። በዛሬው እለት ከወደ ጅንካ የተሰማውና አስደንጋጭ የሆነውን መረጃ ልናጋራችሁ ነው። በደቡብ ኢትዮጵያ ክልል አሪ ዞን ጅንካ ከተማ ከሰሞኑ ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምቷል። ጉዳዩ በጅንካ ከተማና በነዋሪዎች ዘንድ መረበሽ መፍጠሩን ተሰምቷል። ቃላቸውን ለቲክቫ የሰጡ የከተማዋ ነዋሪ ሰው ተጨንቆኖ ያለው ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚ ሄድም አለ። የመረበሽ ስሜት ውስጥ ነው እያለ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ ከሶስት ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ፣ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን በጂንካ ሆስፒታል የሚሰሩ ባለሙያ አረጋግጠዋል። በጅንካ ሆስፒታል ተኝተው ይታከሙ ከነበሩ እና ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተሰምቷል። ለጊዜው ምንነቱ ባልታወቀ ህመም በአጠቃላይ የአምስት ሰዎች ህይወት ሲያልፍ፣ ጉዳዩ በጅንካ ከተማ ከፍተኛ ጭንቀት መፍጠሩን የአካባቢው ነዋሪዎች ተናግረዋል። በዚህ ድንገተኛና አጣዳፊ በሆነው ህመም ህይወታቸው ካለፉት መካከል የጂንካ ቁጥር ስድስት ቤተ ክርስቲያን አራት አገልጋዮች ይገኙበታል ተብሏል። እጅግ በሚያሳዝን ሁኔታ የአንድ የቤተ ክርስቲያን አገልጋዮች በወረርሽኙ ተይዘው ወደ ሕክምና ተቋም ከመጡ በኋላ በተለያየ ጊዜ ህይወታቸው ማለፉ ተሰምቷል። ሌላኛው ደግሞ የወጣው መረጃ የጂንካ አጠቃላይ ሆስፒታል ነርስና ሐኪም ከሆኑት መካከል ዶክተር ጌትነት አብዩና ነርስ አማን ካሳ በዚሁ ድንገተኛ በሆነው ህመም በአስር ቀናት ልዩነት ትላንትና ከትላንት ወዲያና እንዲሁም ዛሬን ጨምሮ በአጠቃላይ አምስት ሰዎች ህይወታቸው አልፏል። ሐኪሙና ነርሱ ካለው የስራ ባህሪ አንጻር ቀጥተኛ ንክኪ ከሰዎች ጋር ባይኖራቸውም የህመማቸውን ምክንያትና ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ የጠለቀ ማጣራት ይጠይቃል ተብሏል። ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ነው ለማለት አያስደፍርም ሲሉ በሆስፒታሉ የሚሰሩ አንድ ባለሙያ ተናግረዋል። ታማሚዎች ሲመጡ ያሳዩት የነበረው ምልክት የወባ አይነት ምልክት ነበር። አንዳንዴም ደም በአፍንጫቸው መምጣትና ማስቀመጥ ምልክቶችን ያሳዩ ነበር። አንደኛው ጅንካ ሆስፒታል ነው ያረፈው፣ አንደኛው መንገድ ላይ አረፈ፣ አንደኛው ደግሞ ሐዋሳ ሪፈራል ሆስፒታል እየተረዳ ህይወቱ አልፏል ሲሉ ተናግረዋል የዛሬ ሁለት ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክቶችን አሳይቶ አርፎ ነበር ተረስቶ ከቆየ ከአንድ ሳምንት በኋላ ካረፈው ሰው ጋር ንክኪ የነበራቸው ሰዎች ምልክቱን ማሳየት መጀመራቸውም ተሰምቷል ሪፈር የተደረጉት ባለፈው ሳምንት አርብ የነበረ ሲሆን አንደኛው ታማሚ በሆስፒታሉ እያለ ሲያርፍ ሁለቱ ሰኞና ዛሬ እሮብ ጠዋት ህይወታቸው አልፏል ጉዳዩን በተመለከተ የጤና ጥበቃ ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር የተሰኘ በሽታ መከሰቱን በዛሬው ዕለት ይፋ አድርጓል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፊቨር በሚመለከት የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫውም ላይ የተከሰተውን በሽታ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር ሲል የጠራው ሲሆን እስከ አሁን ድረስ ስምንት ሰዎች በበሽታው እንደተጠረጠሩም በመግለጫው ተነስቷል። ስለ ሞቱ ሰዎች በመግለጫው የተባለ ነገር የለም። የጤና ጥበቃ ሚኒስቴር ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውንና ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው መላካቸውንም ተናግረዋል። የመስክ ግምገማዎችንና የላብራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ እንደሚገኝም አሳውቋል። በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤት ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክረ ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግም አሳስበዋል ሚኒስቴሩ ያስተላለፋቸው ምክረ ሀሳቦችና የጥንቃቄ መልእክቶች ይህን ይመስላሉ በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት በመሄድ በወቅቱ የላብራቶሪ ምርመራ ማድረግ ተመራጭ ነው ተብሏል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይንም በውሃና በሳሙና በመታጠብ ማጽዳት። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢዎች ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ የጤና ሚኒስቴር ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን ባወጣው መግለጫ ላይ ይፋ አድርጓል። እጅግ ብዙዎችን ያስደነገጠውና በአንድ ጊዜ የአምስት ሰዎች ህይወትን የነጠቀው ስምንት ሰዎች ደግሞ በበሽታው ተይዘዋል የተባለው ድንገተኛ ተላላፊ የሆነ በሽታ ባለፉት አስር ቀናት ውስጥ መከሰቱም ተሰምቷል። ይህንን ጥንቃቄ ማድረግ ስለሚገባ በዛ አካባቢ ያላችሁ ለጊዜውም እዛ ደርሳችሁ ወደ መሀል ከተማ የመጣችሁና በተለያየ ምክንያት ቀደም ሲል የጤና ጥበቃ ሚኒስቴር ምልክቶች ብሎ የዘረዘራቸው ምልክቶች የታ ካዩባችሁ በአፋጣኝ ወደ ጤና ተቋም መሄድም ያሻል። ፈጣሪ ከድንገተኛ ወረርሽኝ በሽታ ይጠብቀን። እንደሚታወቀው ዓለማችን በኮቪድ ወረርሽኝ እጅግ ተጉርታ እንዲሁም ደግሞ አሁን ላይ አገግማለች ቢባልም በተለያዩ ቦታዎች ላይ ኮቪድ መሰል የሆኑ ኃይለኛ ጉንፋኖች በሀገራችን እንደተከሰቱ ይታወሳል። አሁን ደግሞ በጂንካ አካባቢ የተከሰተው እና በልየታ ላይ የሚገኘው ይህ የአምስት ሰዎችን ህይወት የነጠቀው ወረርሽኝ ከዚህ በላይ ተስፋፍቶ የብዙ ዜጎችን ህይወት ሳይነጥቅ ከፍተኛ ጥንቃቄ እንደሚያስፈልግም ተገልጿል።